ጽጌ ዛሬ ዳኒ ከቤት ውጭ ብሎ አባረራት። በጣም የሚያሳዝን ነገር ማለት ነው። አንዳንድ ጊዜ በጣም የሚከብድ ነገር ደርሷችሁ ያቃል። ሰላም፣ ሰላም ውድ ተመልካቾቻችን፣ በያላችሁበት ሰላማችሁ ብዝት በሌልኝ። እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ለቤቴ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ እንግዲህ ዛሬ በጽጌ ቤት ምንድን ነው የተፈጠረው እንግዲህ ኤፍሶን ለዳኒ እየደበደቡኝ ነው ልገሉኝ ነው እናድረስልኝ ብላ ስልክ ደውላ ዳኒን አስጠርታለች በጣም በሚያሳዝን ሁኔታ ዳኒም ጽጌን ውጭ ብሏት ከቤቱ አስወጥተዋል ለጽጌ ይሄ አይገባትም ነበረ እንግዲህ በጣም አዝናለች ከፍቷታል እያለቀሰች ነው በጣም ታሳዝናለች ኤፍሶን ግን በስማ ማሞል መንፈስ ቅዱስ ምን እንደምትመስል ግን በስማም፣ የነገር ጠንሳሽ ናት። እንግዲህ ውድ ተመልካቾች ዛሬ ምንድን ነው ሊፈጠር የሚችለው አብረን በቪዲዮ የምናየው ይሆናል። እናንተም ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡልኝ ማለት ነው ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔ ሀሳብ አስተያየቴን በቪዲዮ ላይ አስቀምጣለሁ። ለጽጌሻ ይሄ ይገባታል አይገባትም? እንደ ራሴ እንደ አንድ ተመልካች እኔ ሊል የሚፈልገው እንግዲህ አይገባትም ብዬ ነው የሚያስበው ማለት ነው። እንግዲህ እንደዛውም እንደዛም እያለ ሞቅ ያለ ድራማ እየቀጠለ ነው። ያው ተከታታይ ድራማ ሆኗል ማለት ነው። ውድ ተመልካቾቼ እንግዲህ ዳኒ ደግሞ ምስቱ እርጉዝ ስለሆነች ያው ምስቱን መጠበቅ ባለበት እየገደሉኝ ነው ድረስልኝ ስትል ምን እያረጋችሁ ነው እዚህ ቤት እሷን ብቻዋን ይዛችሁ ምን እየሰራችሁ ነው? በቃ ውጡልኝ ብለው እንግዲህ ዴኒም አስወጥቷቸዋል። በጣም ያሳዝናል። እንግዲህ ቪዲዮን እንመልከት። ላይክ እያደረጋችሁ ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሮ ማለት ነው ወደ ቪዲዮ

ሰላም ሰላም፣ ጽግሻ እንኳን ዳና መጣሽ የኔ ፍልቅሌቅ እና ስለመጣሽ ደስ ብሎናል። እንግዲህ እንደዚህ ፏፋሽ ብለሽ ስለመጣሽ ደስ ብሎናል። እንኳን ዳና መጣሽ። እንግዲህ ጽጌ በራሷ ቤት መታለች ማለት ነው። ምን ዳኔን ለመጠየቅ ኤፍሶን ጋር ለመሄድ ኤፍሶንን እጠይቃታለሁ። ምናልባት ያለችበት ሁኔታ ሊሆን ይችላል። ትላንትና ሜሪን እንደዚህ ሊያደርጋት ልታደርገው የቻለችው እንደዛ ሊሆን ይችላል ብላ አስበዋለች ማለት ነው። እንግዲህ ይሄንን በማሰብ ለማውራት ብላ እንግዲህ ወደ ዳኒ ቤት ልትሄድ ኤፕሶንን ለመጠየቅ ጽጌሻ ተዘጋጅ ተመታለች። ግን ይሁን እንጂ እዛ ጋ የሚፈጠረው ነገር ያ ምን ሊሆን እንደሚችል እንግዲህ እነሱ አያውቁም ማለት ነው። እንግዲህ ለጽጌ እንደዚያ አይነት ነገር ይገባታል ወይ፣ ጽጌና ዳኒ መለያየት አለባችሁ ወይ ብዬ ብላችሁ ስታስቡ እንግዲህ ያ በፍቃዳቸው ነው ማለት ነው። ሰው ወዶና መርጦ ነው የምኖረው እንግዲህ፣ ተገዶ መኖር አይችልም ማለት ነው እንግዲህ። ጽጌ ዛሬ ምን ልትወስን ትችላለች? የእውነትም ከዳኒ ጋር ያለ ነገር አብቅቷል ብላ ልትወስን ትችላለች። ድራማው የቱ ጋ ነው ሊቋጭ የሚችለው? እንግዲህ ጽጌም ዳኒም የጀመሩት ድራማ የቱ ጋ ነው ሊቋጭ የሚችለው? ለቱ ጋ ነውስ ሊያበቃ የሚችለው? ውድ ተመልካቾች እናንተም ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡ። እንግዲህ ጽጌና ቤቲ ዛሬ ምን ሊሉ እንዲመጡ አብረን የምንሰማ ይሆናል ወደ ቪዲዮ ይሄ ኦቪየስ የሆነ ነገር ነው። ነገር ግን እኔ አንድና አንዱ ፈልገው የራስሽን ትኖሬ ነው በቃ ከዳኒ ጋር ቢሆን በጣም ደስ ይላል ነበር። ተዋዳችሁ ተፋቅራችሁ ከማንም በላይ ደስተኛ ነኝ። ታውቂያለሽ ደስታሽን ብቻ ነው የምፈልገው፣ ግን ደግሞ ህይወት አይገባሽ። እኔ ደግሞ እሱ እየተጎዳ ነው ያለው፣ ያጉሻለት በጣም እየተጎዳ ነው። እሷ ልጇ መጠቀሚያ ነው ያረገቻለት። ሊጎዳ ይችላል ሊጎዳ ይችላል ፅጌ። ነገር ግን እኛ ይሄን ነገር ቀን ላተናገር ምን ነበር ወይ

ብላ እንግዲህ በተደጋጋሚ ዳኒ እየተጎዳ ነው። እዚህ ጋ ኤፍሶን እያደረገች ያለችው ልጁን መጠቀሚያ አድርጋ ልጁን እየጎደች ነው እንጂ ያለችው ለዳኒ እየጠቀመች አይደለም። ዳኒ እየተጎዳ ነው ብላ እንግዲህ ለዳኒ አስበ ዛሬ ኤፍሶንንም ለማናገር ብላ ስትመጣ እንግዲህ ምንድን ነው ሊፈጠር የሚችለው ምንድን ነው ሊከሰት የሚችለው የሚለውን ነገር ሀሳብ አስተያየቶቻችን በኮሜንት ላይ ያስቀምጡ። ማለት ነው እንግዲህ ቤቲም ደግሞ ይሄ ነገር እኮ እኛ አወርተንበታል ለዳኒ እኮ ነግረ ነዋል ለዳኒን እኮ አወያይተ ነው ነበረ ነገ የሚቆጭህን ነገር አታደርግ፣ ምጸጽትህን ነገር አታደርግ፣ ከዚህ መንገድ ተመለስ ብለ ነው ነበረ። እሱ ግን ሊሰማ አልቻለም፣ ሊመለስ አልቻለም። አንቺ የራስሽ ህይወት ሊትኖሪ ይገባል። እንግዲህ ከዳኒ ጋር ብትኖሪም ደስ ይለኝ ነበረ፣ ግን አልሆነም ብለ እንግዲህ ቤቲም በተደጋጋሚ ተናግራለች ማለት ነው። በተደጋጋሚ ያው ነግራለች። ጽጌ ግን አሁንም ተስፋ እንዳለ፣ አሁንም ያው ዳኔን እንደምታፈቅረው ነው ማለት ነው እያሳየች ያለችው። ቤቲ ግን ይሄ ነገር አይሆንም እንግዲህ ይሄ ነገር አይሆንም ብላ ቤቲ እያወረቻት ነው። እንግዲህ ጽጌ ምንድን ነው ምላሿ የሚለውን ነገር ደግሞ አብረን በቪዲዮ የምንመለከት ይሆናል። ወደ ቪዲዮ። እሱ ደግሞ ነጻነቱን አቶ መኖር የለበት። ስለዚህ ልጅ ተጨንቆም ሊሆን ይችላል። ገባሽ? ከጎኑ ደግሞ መሆን ያለብኝ እኔ ነኝ። ነገ ደግሞ ማለት ከጎኑ ባለመሆኔ ራሴ ጥፋተኛ ማድረግ አልኩት። እሺ አንቺ ማለት ምስፈልግ ነገር ጠቅላላ እናደርጋለን ትክክለኛው በቃ ይሄ የሚገባኝ ህይወት የሚልሽ ነገር የሆነ አይነት ነገር አብሬሽ በቃ እሺ እንምጣ። ደህንነቱ ነው ነው ያለው ነገር አጣርተን በማላቸው ገብቼ ወይም ደግሞ ተለጣፊ እየበጠበጠች ነው። ኦረዲ ቤት ሴት ይዞ ገብቷል። መኖር የጀመረች ያለ ሴት ናት። እንግዲህ ቤቲ ለጽጌ ስለሚሰጣት ስም በጣም ተጨንቃለች ማለት ነው። ይሄ አንቺ ያው እንደ ሁለተኛ ሰው ሆነሽ እንድትኖሪ ወይም ስም እንድትሰጥሽ አልፈልግም ብላለች ማለት ነው። ጽጌ ደግሞ ከዳኒ ጎን ሊሆን እፈልጋለው፣ ምናልባት እየተጎዳ ነው እሷ እየተጠቀመችበት ሊሆን ይችላል፣ ሳይወድ ወዶ ማለት ሳይፈልግ ወዶ የገባበት ህይወት ሊሆን ይችላል ብላ ጽጌ አስበ እንግዲህ ተጨንቃ ነው ማለት ነው። ዳኒ ጋ እየሄደችው እንግዲህ ዳኒ ጋ እሱ ይሄዱ ምንድን ነው ሊፈጠር የሚችለው የሚለውን ነገር አብረን በቪዲዮ የምናየው ይሆናል። እንግዲህ እናንተ ቪዲዮን ከወደዳችሁ ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን አስቀምጡ። ለጽጌ እውነት ይህ ይገባታል ወይ? ዳኒ ከቤት ውጪ ብሏት እንኳ እስከሚያባረራ ድረስ ውጡልኝ እስከምል ድረስ ለጽጌ ይገባታል ወይ? እስቲ እናንተ ሀሳባችሁን አስቀምጡ። ምናልባት ጽጌ ቦታ ላይ ብትሆኑ፣ ጽጌ ግን ዳኔን ላግዞ ይፈልጋለሁ። ምናልባት ይህንን ነገር ሳይወድ ነው የገባው፣ ተጨንቆ ሊሆን ይችላል። ስለዚህ በዚህ ጊዜ ላይ ደግሞ ከጎኑ ሳልሆን ቀርቼ የሆነ ነገር ቢፈጠር ጸጸቱን አልችልም ብላ ነው የመጣችው ማለት ነው። ግን ያው ስትደርሰው ምንድን ነው ሊገጥማት የሚችለው ምንድን ነው ሊፈጠር የሚችለው ብላችሁ ታስባላችሁ? ቤቲ ደግሞ እስቲ እኒዮ በቃ እንደዛ ካልሾሽ አንቺን ደስ የሚያሰኝሽ ከሆነ እኒዮ ብላ እንግዲህ ቤቲም በሀሳቡ ተስማምታ መጥቷሉ። እንግዲህ ወደ ዳኒ ቤት እየሄዱ ነው። ጉድ ቤተሰቦቼ፣ ሀሳብ እስቴቶቻችሁን በኮሜንት ላይ አስቀምጡልኝ ወደ ቪዲዮ

እንግዲህ ጽጌ በጣም በፍርሃት እያወረቻት ነው። ኤፍሶን ግን እንዴት እንዴት እንደሚያረጋት በጣም ማየት አለባቸው። የተሰጣትን ቦታ እንግዲህ ገጸ ባህሪውን ይዛ በጣም እየተወነች ትገኛለች። በጣም እየተጫወተች ትገኛለች። ነገሮችን በውጪ እንዲያደርግ እኮ ነግር ነበር። እኔ እዚህ ቤት ገብቻ አለው የኔ ቤት ነው ከዚህ በኋላ ብለ እያወረች ነው። እንግዲህ ዴኒን አሁን ማግኘት አያስፈልግም። እንግዲህ ማውራት ያለባችሁን አውሩ፣ ምናምን ብላ ለዳኒ ስልክ እየደወለች ትገኛለች። እንግዲህ ሊደበድቡኝ ነው፣ ዳኒ ቶሎ ድረስልኝ፣ ቶሎ ብለህ ድረስልኝ። እንግዲህ ጽጌና ቤቲ ቤቴን ገብተው እየደበደቡኝ ነው፣ ሊደበድቡኝ ነው ብላ ኡኡ እያለች ትገኛለች። እንግዲህ ቁጭ በሉሙ እንኳን አላላችሁም፣ እንኳን ዳና መጣችሁ ብላ እንኳን በክብር መቀበልንም አልፈለገችም ማለት ነው። እንግዲህ ይሄው ለዳኒ በቃ መጥተውን ፅጌ መጥተው እንግዲህ እኔን ሊገሉኝ ነው በቃ ብላ ኡኡ እያለች ነው ማለት ነው። ፅጌም ተናዳ አንቺ ዝም በይ እንዴት እንደዚህ አይነት ነገር ታወሪያለሽ? ብላ አወረች ማለት ነው። በቃ ሊገሉኝ ነው እንግዲህ ድረስልኝ ድረስልኝ ብለው ኡ ብላ እየጮኸች ትገኛለች ማለት ነው። እንግዲህ ዴኒ ሲመጣ ምንድን ነው ሊፈጠር የምችለው? እንዲህ ተመልካቾች፣ እንደዚህም አለ እንደ ስክትሉ በጣም ጎበዝ ተዋናኝ ነች እና በጣም በኃይል ነው የምትተው ነው። እንግዲህ ያ ወርጉ ሴት የምትሆነውን ሁሉ አክት በደንብ ተምራለች ማለት ነው። በደንብ ተምራ እንግዲህ በደንብ እየታወነች ትገኛለች ማለት ነው። ውድ ተመልካቾቼ እኛ ባላደረግነው ነገር ለምን እንደዚህ ትሆኛለሽ? እኛ እኮ በሰላም ነው ለሰላም ነው የመጣ ነው ልናወራሽ ነው የመጣ ነው። አንቺንም ዳኔንም ልንጠይቅሽ ነው የመጣ ነው። አንቺ ምን ሆነሽ ነው? ለምን እንደዚህ ትሆኛለሽ ብላ ቤቲ ቆማ እያወረቻት ነው። እናንተ ምንድናችሁ? ለምን መጣችሁ? እዚህ ቤት መምጣት አይጠበቅባችሁም። እኔ አልችልም። እኔ ይሞቀኛል። እንግዲህ የሰው ንፋስ እንድደርሰኝ አልፈልግም። ርቀትሽን ጠብቂ እያለቻ ትገኛልች ማለት ነው። በሚያሳዝን ሁኔታ እንግዲህ ጽጌንም እንደዛ እያደረገች ትገኛለች ማለት ነው። በጣም ያሳዝናል። እንግዲህ ለጽጌ ይሄ ህይወት ይገባታል ወይ አላቅም። እንግዲህ ውድ ተመልካቾች ቪዲዮን ከወደዳችሁ ላይክ እያደረጋችሁ ሀሳብ አስተየቶቻችሁን በኮመንት ላይ አስቀምጡ፣ ሰብስክራይብ ማድረጋችሁን ረሱ ማለት ነው። እስቲ ዳኒ ሲመጣ ምን ሊፈጠር ይችላል አብረን የምናየው ይሆናል ወደ ቪዲዮ

ሊገሉኝ ነው ድረስልኝ፣ ኡ እያለች ነው። ብሶን ማለት ነው እንግዲህ። ምርት ገጸ ባህሪ ነው የተሰጣት ትወናውን ስለምትችል ማለት ነው። በጣም በሚገርም ሁኔታ ኡ፣ በቃ ሊገሉኝ ነው፣ ቶሎ ድረስልኝ። አንተ የት ነው ሄድከው? ሱቅ አይደለህም እንደ ሄድከው? ለምንድን ነው ቶሎ ማት መጪ ብላ እያለች ነው ማለት ነው። ዳኒ ሲመጣ ምን ሊፈጠር ይችላል? ውድ ተመልካቾች፣ አብረን የምናየው ይሆናል ማለት ነው። እንግዲህ ወደ ቪዲዮ

እንግዲህ ዳኒም ደግሞ ኤፍሶንን ብቻ ነው የሚሰማው። ያው ሌላ ትላንትና ሜሪን ውጭ ብሏት አስወጥቷታል። እንግዲህ ታራኛዋ ጽጌ ስለሆነች ዛሬ ደግሞ ጽጌን ውጭ ብላ አስወጣልኝ፣ በቃ አልፈልግም፣ እነሱ እንዲቆዩ አልፈልግም፣ አስወጣልኝ እባክህን ብላ እንግዲህ ኤፍሶን እንዲያስወጣት እየጠየቀችው ነው። እንግዲህ ኤፍሶን ምናናሽ ምን ሆነች ነው እያላት ነው እንግዲህ ይደክምሻል፣ ቁጭ በይ። እኔ ይሄ ሁሉ የምለፋው እኮ ለልጄ ስል ነው። ልጄ እንድታሳጡብኝ ነው እንዴ እያለ እንግዲህ እያሽቃበጣ ይገኛል ዳኒ። ድሮ አሽቃባጭ አይደላ። እንግዲህ ዳኒ ለጽጌ እንደዚህ አይነት ነገር ያደርጋል ብዬ አላስቢም ነበረ። ዳኒ ግን ዛሬ ጽጌን ውጭ ብሏት አስወጣት ማለት ነው። በጣም ያሳዝናል። እንግዲህ የምትወዱት የምታከብሩ፣ የምታስቡት ሰው እናንተን እንደዛ ቢያደርግላችሁ እናንተ ምን ሊሰማችሁ ይችላል። በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋው። እንግዲህ አስወጣልኝ፣ አልፈልግም። ከዚህ በኋላ ያንተ ጓደኝነት ከውጭ ነው እንጂ መሆን ያለበት ቤት ውስጥ አይደለም መሆን ያለበት። ስለዚህ አስወጣልኝ ብላይ እንግዲህ እየጨዋችና እየተንጫጫች ትገኛለች ጽጌ። ውጭልኝ፣ አልፈልግም፣ አንቺን ማየትም አልፈልግም፣ መስማትም አልፈልግም። ስለዚህ ያዋት ብላ እንግዲህ እየጨዋች ትገኛለች። ጽጌም እየሸሸሻት ነው። እንግዲህ ጽጌ እንደዚህ ፈርታ እንደዚህ ሲሸሽ አይቼ አላውቅም። ለምን ጽጌ በባህሯ በጣም ታቆጪ ስለሆነች ቶሎ ነው ማለት ነው እንትን የምትለው እንግዲህ። እሷ ዳኔ ጭራሽ ጽጌን አልሰማሽም፣ ውጭልኝ፣ ከዚህ በኋላ በህይወቴ ውስጥ ጣልቃ አትግቢ፣ እንዳትመጪ ብሏት እንግዲህ አስጠንቅቋት ጽጌ ወጥታልሽ ማለት ነው። በጣም ያሳዝናል። ውድ ተመልካቾችን ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። እናንተ በጽጌ ቦታ ብትሆኑ ምን ልታደርጉ ትችላላችሁ? ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡልኝ ማለት ነው። በአዳዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። ሰላማችሁ ይብዛ ባይ

ሰዎች እያረጋገበ እያረጋጋ አይደለም። እሷ ነው እያረጋጋ አይደለም።